ፖሊስ ተጠራ። ለምን እንደሆነ አላቅም። ቆልጅ ቆልጅ ለምንድን ነው እያበዙ ያሉት? ለምን ይመስላችኋል? ሀይሌን ሪዞርትን የሚያህል ቦታ ድንኳን ሰበራ ብለን ለምን ቪዲዮ አንሰራላችሁም? ዩቲዩብ ላይ ጠፍተናል ብለን አስበን በቃ ምንም ኮንፈርት እየተሰማኝ አይደለም። መተን ቁመናል ሰርጉ እንዳለ የአርቲስት ጥርቅም ሙሉ። እቺ ቦሌ ላይ ሞርትን አዘግታ ልደታ ያከበረችውን ልጅ አይቻት፣ በጣም ግዙፍ ናት። ይህን አሁን እዛ ጋር ስንሄድ አሁን ይህን የችግር ፊት አይቶ በሰማም እንዴት እንደሆነ ይሄ ቪዲዮ ያስጀመርኩበት መጀመሪያ፣ ኃይሌ ሪዞርት ስንገባ ጋርዱ የት ነው አለ። ከዛ ልንጠቀም ነው እንዲህ ምና ከልሎን፣ ልብሳችን እኮ ምን ኖርማል ነው እኮ። የት ነው ሊለና አይገባም። መጀመሪያ የገቡትን እኮ ጸጥ ብሏቸው፣ እኛ እኛ ጋር ሲደርስ ይሄ ነው አልቆሽሽ፣ ይሄ ነው አልቆሽሽ ነው። እዛ ጋር ምግብ ሰልፉ ላይ እሱ ነው የሚያሰልፈው። አረ እኔ ልቤ በጣም የመታ ነው፣ መድኃኔዓለም እኔ ምን አውቃለሁ። ሰርጉ የማን እንደሆነ አናውቅም፣ ግን የሚገርም ነው ነው የምላችሁ። በቃ ሚገርም ሰርግ። ድባቡን አላዩም እኮ ሰርገኛ መጣ በርበሬ ቀንጥስ ነው ነገሩ። ሁሉም ሰው ሱፍ ለባብሰዋል፣ በጣም ዘንጧል። እኛ ብቻ ነን እሺ ሽራ እየመጣ ነው። እኔ ሰርገኛውን እስካ በጣም ነው ድፍረቴ፣ ኮይትም የለም። ፍቅር ያዘኝ። ተመልካቾቻችን ፍቅር ያዘኝ። ምን ትቀነዛዝርብኛለህ? ላይ ላይ ቅንዝራም። ቦርጭ አላገ ቦርጭ አላት እንደምንም ተሰልፈናል። ጋርዱ ዞር ብሎልናል። ምግቡ ምግቡን አሳያቸው አሳያቸው አሳያቸው። ወይኔ! ኧረ ኖርማል ነው። ሰርግ ጋ እንዴ? አሁን ስጋ ስጋው እንዳጣነሱ ከላይ

እኔ ያነሳሁትን ይኸውልኝ። ለማንኛውም ተመልካቾቻችን ሰብስክራይብ እያደረጋችሁ እንዴት አድርጋችሁ ትልቅ ድንኳን ሰበራ እንደምትሰብሩ ልነግራችሁ ነው። ጽድት ብላችሁ ትመጣላችሁ። ከቻላችሁ ሱፍ ብትለብሱ በጣም ተመራጭ ነው። እንደኛ ኮተት የሰፈር ልብስ ለብሳችሁ መጣችሁ ውሻ መሆን ነው። የሆነ ትሳቀቃላችሁ። መሳቀቃል በና ዞሮ ድንኳን ስትሰብሩ የምር ለበስ ጸዳ ፈታ ብላችሁ ማንንም ሳትሰሙሰሙታል አለበትም ፏ ብላችሁ ማንንም ሳትሰሙ በውስጣችሁ ደፋር መሆን አለባችሁ አለባችሁ በውስጣችሁ ደፋር መሆን አለባችሁ። እረ እኔ ልቤ በጣም የመጣ ነው፣ መድኃኒዓለምን እንደዚህ አይነት ትላልቅ ድንኳኖችን ለመስበር ካሰባችሁ ደፋር መሆን ይጠበቅባል፣ እና መልበስ ግድ ነው። ከሻላችሁ ሱፍ ልበሱ። ከዛ እንደ ተጠራ ሰው መምሰል ማለት ነው። ሳናስበው ግን እኔ በእናታችሁ ኮመንት ላይ የምታውቁ ሰዎች ንገሩኝ። በጣም ትላልቅ አርቲስቶች ናቸው የተገኙት። ሰርጉ በጣም ከባድ ሰርግ ሳይሆን አይቀርም። የምሬን ነው፣ ማርያምን ነው የምላቸው። ሰርጉን አናቆም፣ ሰርጉንም አናቆም። ምን አንቀልቅሎ ነው ሀይሌ ሪዞርት የመጣ ነው። ምናየው ተቆጣ። ይሄ ነው በቃ ሰቀቀኑ። ያልተጠራችሁበት ሰርግ ላይ ስትመጡ ሰቀቀኑ ይሄ ነው በቃ። እነ ማራማዊትን አግኝተን ቪዲዮ እንስራ ስ ይንልና ከሰራው ቲክቶክ ላይ ከዚህ በመቀጠል እንትም ሊሆናል። ካልሰራውም ደግሞ ምንም ማድረግ አይቻልም። ምግቡን ልብላበት። ሀብታምን ቤት ድሀም ቤት የማጠፉ ዳቦዋለች ረሩ ቤት አሁን አግበስብሰ ነገ በሽታ ነው። እመቤቴን በሽታ ነው። እመቤቴን ነው የምሬ ነው እመቤቴን። ሁላችሁም የለም አንድ ቦታ ከገባችሁ ትንሽ ነገር አታንሱ፣ ነገ ይቆጫችኋል። ብሉ፣ ሁሉንም ብሉ። ሳናስበው የባለስልጣን ሰርግ ነው ለካ። የሚያገባው ሰው እያሉ የሰማሁት እኔ ከቅርብ ሰው ነው የሰማሁት። የኦሮሚያው ፕሬዚዳንት ሽመልስ አብዲሳ ኦኬ፣ ቅርታ ክቡር ሽመልስ አብዲሳ ወንድም ነው አሉ። አሉ ነው እኔ ባሉ ባልታ ነው የሰማሁት። የማይማ ስብስቦች ናቸው እነሱ እንደዚህ የሚሉት። ቀልዱን ተውት እና ሰርጉ ግን እምብራ ሰርጉ በሕይወቴ እኔ እንደዚህ አይነት ሰርግ አይቼ አላውቅም። ሊያውም ጅማ ላይ የሚገራርሙ መኪናዎች አይቻቸውን፣ ላይ የማላውቃቸው መኪናዎች ጅማ ላይ እንዲህ ሲንፈላሰሱ ነበር። ሲንፈላሰሱ ውስጥ ማንም ባይጥሩ ነው መኪና ውስጥ የእቺ ከራቼ ጋር የምትሰራ የሆነች እችኛዋ ቲክቶከር ማለት ነው እሷ መኪና ውስጥ ተያየን እና ወይኔ ቴቴት በጣም ነው ማደንቅ፣ ትመቸኛለ። በዚህ አጋጣሚ ሰብስክራይብ አድርጌ ያለው ቀጥልበት ምናምን አለችኝ ማለት ነው። ጥርሴስ ልማዴ ነው። ዓይኔን አታስቂዋለች ሴትዮ። መስበር የለባችሁም እንደዚህ አይነት ሰርግ ላይ ድንኳን አይሰበርም፣ ነውር ነው። ተጠርታችሁ ካልሆነ በስህተት እንዳትሄዱ። ጅማ ላይ ራሱ የማይፈቀዱ ቦታዎች ለዚህ ሰርግ ሲባል ብቻ ተፈቅደዋሉ። ጋርዱ በነገራችን ላይ በጣም ተፈታትኖናል። ምን ፈልገን ከኛ አልገባኝም። ይህን ቪዲዮ እያየ ከሆነ ይህ ቪዲዮ ለአንተ ነው። ምን ፈልገን ከኛ እንዳንበላ ነው ወይስ ስንታይ ሌባ መስለንም? ምንም ብንቆሽሽ እኮ ድሃ ብንሆንም በዚህ ሸሚዝ ስምንት ዘጠኝ ቪዲዮ ብሰራ የተከበርኩ ሰው ነኝ። በነገራችን ላይ ሰርጉ ልብሳችን ነበር። ሲያስታውቅ የነበረው በቃ መጤ ድንኳን ሰባሪዎች እንደነበርን የሚያስታውቀው በልብሳችን ነበር። በጣም ብዙ ፌመስ ሰዎች ናቸው የተጠሩት። ስለዚህች ልጅ ግን ምንም መናገር አልፈልግም። በቃ ሰው ያየውን አይተዋል። ማራማዊት በእርግጥ በእድሜ ትበልጠናለች፣ ግን ስንታይ እኮ እኛ ነን የእሷ ታላቅ። ምን መስለው ኑሮ ነው ኑሮ። ምን ያህል ሰውን እንደሚለውጥ ምታቁት፣ ገንዘብ ማጣት ምን ያህል ሰውን እንደሚለውጥ ምታቁት፣ በኑሮ ነው። አሁን እኔና ማራማዊት ይሄ ፎቶ ለምሳሌ ስትመለከቱ፣ እኔ ነኝ ታላቅ፣ አባቷ። ምን መስለው እኔ ነኝ በኑሮ አስ ዊ ዶን ሀቭ ዲ ካፓስቲ። ቦሌ ኤርፖርት ላይ አዘግታ ልደቷን ያከበረችው ልጅ ምንድን ነው የምታክለው? በመብርሃ በጣም ፍልጥ ናት። በጣም ፍልጥ ፍልጥ ነው ብላችሁ በቃ በጣም ረጅም ናት። ግራ እስኪገባን እኛ ራሱ እንዲህ ምናምን ብለን ነው ያየናት። ከዛ ቀድሞ የሚያዩት ምኗን ነው? እኔ ሴት ልጅ ጥፍሯ ይማርከኛል። ጥፍሯን ሳይ እግሯ ረጅም ነው። ረጅም ነው እግሯ። ሁለት ጫማ ነው ያደረገችው፣ አንድ እግር ላይ ነው ላቸው። አንድ እግር ላይ ሰው እንዴት ሁለት ጫማ ያደርጋል? እግሯ ረጅም ነው የነገሩ። ያንን የሚያህል ሰውነት ይዛ መቆም ይከብዳል። ያ ነገር ባይሰጣት እንዲ ዘንበል ብላ ልትወርቅ ትችላለች። የምሬን በጣም ሰው እንዴት ሁለ ነገሩ ይፈልጣል። ሁሉ ግብዳናት ምናምን። ይህ እንትኗ ራሱ በቃ ወገቧ ስምንት ቁጥር ነው። በጣም ትልቅ ነው ነው የምላችሁ። በ የሰውኛ አይደለም። እኔ ለሐዋሳ አካባቢ ነው እንደዚህ አይነት ነገር አለ ሲባል የሰማሁትና በአካል ሐዋሳን አይቻታለሁ ነው የምላችሁ። ከፀይወትም ፍቅር ይዞኛል። ከዛች አሲስታንት ናት ምንድናት የሚባሉ ሰርግ ላይ ምን ሆና ነው ግን እንደዚህ ያማረችው? እስካሁን እኮ እኔ እሷን ሳስብ ነበረ። አሁን የቤታችን ጣሪያ እራሱ ስንት እንደሆነ ያወቅኩት ገና ዛሬ ነው። ጣራ ስቆጥር ነበር እንደገባው። ባክሽ፣ ይህንን ቪዲዮ እያየሽ ከሆነ እኔ በቃ ሲንግል መሆን ደክሞኛል። ከአንቺ ልጅ እንዲኖረኝ ነው የምፈልገው። እኔ ቤተሰቦቼ እንደወልድላቸው ይፈልጋሉ። ገብቶሻል? ቤተሰቦቼ እንደወልድላቸው ይፈልጋሉ። እኔ ግን አልወለድኩም እስካሁን። ለምን አንቺን ስጠብቅ አንቺን በመጠበቅ እኔ እዚህ ቁሞ ቀር ልባል ነው። እና ባክሽ ይህንን ቪዲዮ እያየሽ ከሆነ ራርተሽ እንኳ እንድትመጪ ነው፣ እንድትራራልኝ ብቻ ነው የምፈልገው። ነ በለኛ አልቻልኩም። እዚህ ላይ ተሰንቅሯል፣ የሆነ ነገር ተሰንቅሯል። ለዛ ነው ስሜቴ ተለዋወጠ። ቤት ስመጣ ማዘር ምን ሆነ ነው ልጄ ነው ያለችው ቀድማ ምን ሆነ ነው ስትለይ እኔ ምን መልስ እን ምን ብዬ ልስጥ ልቤ ሰው ጋ ነው እንዴት ልበላት ልቤን ወስደዋለች እንዴት ልበላት ለእናቴ ውሽማ አረ እኔ ውሽማ ለማንኛውም ሰብስክራይብ እያደረጋችሁ እቴቴቲቭ ላይ መከታተል ችላላችሁ እኛ ፈኒ ኮንተንት ነው ይዘን የመጣ ነው ብዙ ድንኳን ሰበራዎችን እንሰብራለን አብረን እኛም እንበላለን እናንተ ደግሞ ትመለከታላችሁ ነገራችን ላይ ስለ ምግቡ ደግሞ አላወራም ስለ ምግቡ ስገባ የሆነ ግልብጥ አደረገችው ማለት ነው ምግብ አመታ ገለበጠችው ሸተተኝ ሽታ ደግሞ አልወድም ምግብ ሲሸት አልወድም መጀመሪያ ላይ የደፋችሁ ሌሎችን እንዳልበል አደረገኝ ሮቤል ራሱ አሁን ከሰርጉ ስንወጣ ሲፈሳብኝ ነበረ። መንገድ ላይ ሄደው አግበስብሶ አታግበስብስተው ትታመማለህ እያልኩኝ እኔ። አሁን ነገ ጠዋት እሱ ልጅ ማየት ነው የምፈልገው እርግጠኛው እንጂ ነው የምነግራችሁ። ፈሱ በጣም ስለሚሸጥ አሞራ እያንጃበበበት ነው። ሰፈር የምንገናኙ ጠዋት። ፈሱ አድሮም ይሸታል። ብዙ አልኩኝ። የሚገርም ሰርግ ነበረ። ለሙሽሪት እና ለሙሽራው መልካም ጋብቻ ይሁንላችሁ። ለክርስትናውን ሙስሊም ናቸው ለካ። ለልደቱ እንመጣለን። ለልደቱ ድንኳን ሰብረን ሳይሆን የሚያስፈልገውን እንትን ዳይፐርም ሊሆን ይችላል ይዘንን የምንመጣ ይሆናል። ቴቴቲዩብ ላይ ብዙ ነገር ይለቀቅላቸዋል እኛ ተርተር እያለ ነው። በነገራችን ላይ ቴቴቲዩብ ላይ ቪዲዮ ሳይለቀቅ በጣም ቆይቷል። ያም ምክንያት የሆነው ሌላ የዩቲዩብ ቻናል ላይ ተርተር እያለ ነው ማለት እየለፋን ነው እና እዛ ላይ እየለፋን ስለሆነ ነው እዚህ ላይ ኋላ የቀረ ነው። የኛውን የዩትዩብ ቻናል አንተውም። ብዙ ሀሳብ አለኝ። በዚህ የዩትዩብ ቻናል ላይ ብዙ ኮንተንት አይዲያዎች አሉ። ሰው በቻልኩት አቅም ወጥ የሆነ ኮንተንት ይዤ ለመምጣት እየሞከርኩኝ ነው። ከዚሁ ሰብስክራይብ በማድረግ ቤተሰቡ ነው ሰፖርት አርጉ። ስ ሰፖርት አርጉ። እስቲ ኮመንት ላይ ሁሌ እኔ ጻፉ ማለት ከብዶኛ። ኮመንት ለኮመተ ሰው የአምስት ሺ ብር ሽልማት አለው